እሺ አሁን ኦርደር ተቀብለን ኦርደሩን ወደ ላይን አይተም ኤሪያ ከጨመርን በኋላ በኋላ ላይ አክሰስ ማድረግ እንድንችል ቴብል ላይ ሴቭ እንዴት እንደምናደረግ አብረን እናያለን። ቴብሉን አሁን ሰሊክት አደረግኩት። ከዛ በኋላ አሁን ቴብሉን ሰሊክት አድርጌ እዛ ላይ ኦርደሮቹን መጨመር ነው ያለብኝ። ሌላም ፕሮዳክት ሊጨምር እንደዚህ አድርጌ ከጨመርኩ በኋላ ከሌላ ካታጎሪ መታችሁ ሌላ ለምሳሌ ዋተር፣ አንድ ሌትር ዋተር ሌላ ደግሞ ከሶፍት ድሪንክ ናን አልኮሊክ ድሪንክ ላይ የሚያድ ሶፍት ድሪንክ በሰርችን ባይዘው መጨመር ይቻላል። እንደዚህ ከጨመራችሁ በኋላ ይሄኛውን ቴብል መቀየር አይቻልም፣ ምክንያቱም ኦልሬዲ ኦርደር እየተቀበለ ነው ይሄ ቴብል ማለት ነው። ስለዚህ አሁን በዚህ ሰዓት እነዚህን ኦርደሮች እንደያዘ ምን ማድረግ እንችላለን? መተን ሴቭ ማድረግ ማለት ነው። ስለዚህ ሁሉን ቼክ ካደረግን በኋላ ሴቭ ስንለው ይሄ ኦርደር ቴብል ዋን ላይ ከሙሉ የኦርደር ዲቴሎች ጋር ሴቭ ይደረጋል ከዛ በኋላ ባዶ ቴብል ላይ እንደ አዲስ ሌላ ኦርደር መቀበል ይቻላል። ግን ይሄኛውን ቴብል ዋን ሴሌክት ካደረጋችሁ ምንድን ነው የሚሆነው? ለምሳሌ ሰዎች አዲስ ተጨማሪ ነገር መጨመር ከፈለጉ እዚሁ ላይ መጨመር ኦር ቴብል መቀየርም ይቻላል ከዚህ ላይ። ስለዚህ ቴብል ዋን ኦርደሩን እንደያዘ ሌላ ኦርደር ከተቀበልን በሴም ፕሮሰስ እንከተላለን ማለት ነው። ቴብሉን ሴሌክት አድርገን ከዛ በኋላ ፕሮዳክቶቹን እያንዳንዱ ካታጎሪ ላይ የገባን ክሊክ እያደረግን መጨመር ማለት ነው። ሶፍት ድሪንክ ቲ ሊጨምር ከዛ ሴቭ። አሁን አሮኔም ላይ የተለያዩ ዩዘሮች ስላሉ ለምሳሌ ካሼር፣ ዌይተር ሊሆን ይችላል ፕሮዳክት ማኔጀር ሊሆን ይችላል። አንዱ ዩዘር ኦርደር ሲኖረው እንደዚህ በሌላ ከለር ማርክ ያደርጋታል። የእኛ ኦርደሮች የትኞች ናቸው? ቴብል ዋና ቴብል ስሪ ላይ ያሉት ናቸው እነሱ ነው ማኔጅ ማድረግ የምንችለው ማለት ነው። ግን ሌላ ፕሮዳክት አዲስ ኦርደር ካለ ያልተያዘ ቴብል ላይ ማስቀመጥ እንችላለን ማለት ነው። ስለዚህ ከኛዎቹ ኦርደሮች መካከል ቴብል ዋንን ን ሰሌክት እናድርገውና ለምሳሌ እዚህኛው ቴብል ላይ ከስተመር እየተጠቀመ ባለበት ሰዓት የሆነ ነገር ጭማሪ ቢፈልግ ለምሳሌ ሆት ድሪንክ ሊሆን ይችላል፣ ዋተር ሊሆን ይችላል። ሌላ ተጨማሪ ቢፈልግ እንዴት ነው የምናደርገው? እሱን ቴብል ሰሌክት አድርገን ከዛ በኋላ እዚህ ካተጎሪ ላይ መተን ያን የጨመረውን ፕሮዳክት ክሊክ አድርገን እንጨምራለን። ካፑቺኖን በለውና እንጨምራለን ማለት ከዛ በኋላ እነዚህ አራቱ ኦርደሮች ሴቭ ተደርጓል። ኪችን ኦርደር ፕሪንት ተደርጓል። የሚቀረው ለዚች ብቻ ነው። ከዛ ልክ ሴቭ ስንለው ለዚች ብቻ ኪችን ኦርደር ፕሪንት ያደርግላታል ማለት ነው። ከዛ በኋላ ኦርደር ቶታሉም 452 ይላል አፕዴት ይሆናል ማለት ነው።